የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ ርዕሶቹ እናስደምጣቸዋለን። ሪል ስቴቱ 60 ሺህ ቤቶችን በታቀደው ጊዜ ለማስረከብ ቃል ገባም። በትግራይ ክልል ግጭት እንዳይጀመር ጥሪ ቀረበም። የአሜሪካ ኤምባሲ በኢትዮጵያ ጉዳይ ያወጣውን መግለጫ አስተባበለም። ፊልድ ማርሻል ብርሃኑ ጁላ ለባህር በር ያለውን እቅድ ይፋ አደረጉት። በህንድ አውሮፕላን አደጋ በሕይወት የተረፈው አንድ ተሳፋሪ የተረፈበትን ሁኔታ ተናገረም።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 ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት ሲቪክ ተቋማት ባወጡት መግለጫ እንደሚሉት በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት አስከትሏል። ስጋቱ አሳሳቢና የትግራይ ሕዝብ ሊቋቋሙ የማይችል ነው ያሉት እነዚህ ሲቪክ ተቋማት ስጋቱን ለማቃለል በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። የዲሞክራሲና ማህበራዊ ፍትህ ድምፅ ስራ አስኪያጅ አቶ መላኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 አንድ የፖለቲካ ኃይልን ደግፈው መግለጫ ካወጡና የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ከስልጣን ከተወገደ በኋላም በትግራይ ኃይሎች መካከል መከፋፈሎች መፈጠራቸውን ያነሳሉ። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠር፣ የአደገኛ ግጭት ስጋት እንዲኖር ማድረጉን ገልጸዋል። የተወሰኑ የትግራይ ኃይሎች አባላትና አዛዦች በትግራይ አለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን ለነፍጥ ውጊያ እያደራጁ መሆኑን መረጃዎች ይጠቁማሉ። ፊልድ ማርሻል ብርሃኑ ጁላ ስለ ባህር በር ያለውን እቅድ ይፋ አደረጉት። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ለማሰናከል እየሞከሩ የሚገኙ ኃይሎች አሉ ሲሉ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። እነዚህ ኃይሎች አንዳንዴ የጋራ ጥምረት በመፍጠር ኢትዮጵያ ወደ ባህር ጠረፍ እንዳትደርስ ለመከላከል አልመው ይሰራሉ። ሆኖም ሁሉም ጥረቶች አንዳችም መሠረት የላቸውም ብለዋል። መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራትና በጋራ ለመበልፀግ ያለሰለሰ ጥረት እያደረገች ነው ብለዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት ገንብተናል ያሉት ማርሻሉም መከላከያ ሰራዊት ሀገሪቱ የባህር በር እንድታገኝና ብቁ የባህር ኃይል እንድታቋቁም ቁርጠኛ አቋም እንዳለው አሳውቀዋል። ሪል ስቴት ስልሳ ሺህ ቤቶችን በታቀደው ጊዜ ለማስረከብ ቃል ገባም። በአዲስ አበባ ከተማ ውስጥ በርካታ ቤቶችን እየገነባ የሚገኙ ኦቪድ ሪል ስቴት የገላንጉራ መንደርን በታቀደለት ጊዜ ለማስረከብ ቃል ገብቷል። ኦቪድ ቃል የገባው ከቤቶች ልማትና አስተዳደር ቢሮ ኃላፊዎች ጋር በተደረገ ውይይት ላይ ነው። በመንግስትና በግል አጋርነት መርሃ ግብር በኦቪድ ሪል ስቴት እየተገነቡ የሚገኙ ቤቶች ዙሪያ ከአልሚው ጋር ውይይት ተካሂዷል። የቤት አቅርቦትን ለማስፋት በመንግስት ከተቀየሱ የቤት ልማት አማራጮች አንዱ በሆነው የመንግስትና የግል አጋርነት ሰባ ሰላሳ የቤት ልማት መርሃግብር 60 ሺህ ቤቶችን ለመገንባት ውል ወስዶ እየሰራ የሚገኘው ኦቪድ ሪል ስቴት የገላንጉራ ሳይት የግንባታ አፈጻጸሙ የደረሰበትን ሪፖርት አቅርቧል። የውይይቱ ትኩረትም የፕሮጀክቱን አፈጻጸም በመገምገም ሊያዘገዩ የሚችሉ ችግሮችን በመለየትና ና የመፍትሄ አቅጣጫ በማስቀመጥ ፕሮጀክቱ የሚፈጥንበትም ምቹ ሁኔታ መፍጠር ዓላማ ያደረገ ነው። ውይይቱን የመሩት የአዲስ አበባ ቤቶች ልማትና አስተዳደር ቢሮ ኃላፊ ክብርት ቅድስት ወለተ ጊዮርጊስ በከተማ አስተዳደሩ ልዩ ትኩረት የተሰጠውን ይህንን ፕሮጀክት በተቀመጠለት ጊዜ ለማጠናቀቅ እያጋጠሙ ያሉ ችግሮች ተለይተው በአፋጣኝ መፍትሄ ሊሰጣቸው እንደሚገባ አሳስበዋል። የኦቪድ ሪልስቴትም በገባው ውል መሰረት በተቀመጠው ጊዜ ግንባታውን ማጠናቀቅ እንዳለበትም ገልጸዋል ተገልጿል ኦቪድ ሪል እስቴት ሌሎች ፕሮጀክቶቹን እያጠፈ ትኩረቱን ለዚሁ ፕሮጀክት መስጠቱን የገለጹት የድርጅቱ ተወካዮች በበኩላቸው ፕሮጀክቱን በተቀመጠው የጊዜ ገደብ ለማጠናቀቅ እንደሚሰሩ ገልጸዋል። የአሜሪካ ኢምባሲ በኢትዮጵያ ጉዳይ ያወጣውን መግለጫ አስተባበለም። በኢትዮጵያ የአሜሪካ አምባሳደር ማሲንጋ በቅርቡ ከድሮን ጥቃት ጋር በተያያዘ ኤምባሲያቸው ያወጣው መግለጫ በስህተት ነው ሲሉ ገልጸዋል። በኢትዮጵያ የአሜሪካን አምባሳደር ኤርቪን ማሲንጋ ኤምባሲያቸው ግንቦት 15 ቀን 2017 ዓ ም የፌዴራል መንግስት በዜጎቹ ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም በሚል ያስተላልፈው መልእክት በስህተት ነው ሲሉ ገልጸዋል። መልእክቱ በአስተዳደራዊ ስህተት የተካተተ ነበር ሲሉ በምክንያትነት አስቀምጠዋል። ስህተት ነበር ከማለት ውጭ ምንም ተጨማሪ የሚገለጽ ሚሆን የሚቀነስ ነገር የለውም መጀመሪያ የተጻፈውን የመግለጫውን ረቂቅ ነበር የተጠቀሙት። እኔ ያላየሁትና ያላጸደኩትን ነው የተጠቀሙት። ይህም በአስተዳደራዊ ችግር የተፈጸመና እንዳለመታደል ሆኖ ተላለፈ ሲሉ ትላንት ሰኔ 5 ቀን 2017 ዓ.ም በሰጡት ጋዜጣዊ መግለጫ ተናግረዋል። በመጀመሪያ ኤምባሲያቸው ያሰራጨው መረጃ የፌዴራል መንግስት በዜጎች ላይ የሚፈጽመውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ሀሳብ የነበረው ቢሆንም ከሰዓታት በኋላ ይህ ሀሳብ እንዲነሳ ተደርጓል። አምባሳደሩ በዛሬው መግለጫቸው በኤምባሲያቸው በኩል በኢትዮጵያ ለሚንቀሳቀሱ ታጣቂ ኃይሎች ለቀረበው የሰላማዊ ውይይት ጥሪ አስመልክተው በሰጡት አስተያየት ከተወሰኑ የኦሮሞ ነጻነት ተዋጊ ቡድኖችና ከአንዳንድ የኢትዮጵያን ዲፋኑ ታጣቂ ቡድኖች በኩል አዎንታዊ ምላሽ ማግኘቱንና ተስፋ እንዳላቸው አስታውቀዋል። በእርግጥ ብዛት ያላቸውና ዝርዝር ያሉ ቅድመ ሁኔታዎችን አቅርበዋል ብለዋል። ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፍቃድ የሚያሰጠውን ጎልድ ካርድ አስጀመሩም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በ5 ሚሊዮን ዶላር ቋሚ የአሜሪካ የመኖሪያ ፍቃድ ለሚያሰጠው ማመልከቻዎችን መቀበል መጀመሩን አስታውቀዋል። ፕሬዚዳንቱ አመልካቾች ትራምፕ ካርድ ወይም ጎልድ ካርድ ለተሰኘው ፕሮግራም ፍላጎታቸውን የሚያስመዘግቡበትን ድረገጽ ይፋ አድርገዋል። ድረገጹም ትራምፕ ካርድ ዶት ጎቭ እንደሚሰኝና የተጠባባቂዎች ዝርዝር ምዝገባ መጀመሩንም ገልጸዋል። ትራምፕ ትሩዝ በተሰኘው ሶሻል ሚዲያ ላይ ባስተላለፉት መልእክት በሺዎች የሚቆጠሩ ሰዎች እየደወሉ በዓለም ላይ ወደር ወደሌላት ታላቅ አገርና ገበያ ለመግባት የሚያስችለውን ውብ መንገድ እንዴት ማግኘት እንችላለን እያሉ ይጠይቃሉ ብለዋል። ትራምፕ ባለፈው የካቲት ወር አስተዳደራቸው ለባለሀብት አመልካቾች የመኖሪያና የስራ መብቶችን የሚያገኙበትን እንዲሁም ዜግነት ለማግኘት መንገድ የሚከፍተውን ጎልድ ካርድ የተሰኘ ፕሮግራም እንደሚያቀርብ ተናግረው ነበር። በዚህ መንገድ የሚመጡት ባለ ሀብቶች ስኬታማ ይሆናሉ፣ ብዙ ገንዘብ በማውጣትም ብዙ ግብር ይከፍላሉ፣ ለብዙ ሰዎችም የስራ ዕድል ይፈጥራሉ ሲሉ በወቅቱ ተናግረዋል። የትራምፕ አስተዳደር ባለሥልጣናት አዲሱ ፕሮግራም በአሜሪካ ቢያንስ 1.5 ሚሊዮን ዶላር ወይም በኢኮኖሚ በተጎዱ አካባቢዎች 800 ሺህ ዶላር ኢንቨስት ለሚያደርጉ ስደተኞች ቋሚ የመኖሪያ ፍቃድ የሚያሰጠውን የኢቢ አምስት የኢንቨስተር ቪዛ ፕሮግራምን ሊተካ እንደሚችል ጠቁመዋል። በህንድ አውሮፕላን አደጋ በሕይወት የተረፈው አንድ ተሳፋሪ የተረፈበትን ሁኔታ ተናገረም። በህንድ አውሮፕላን አደጋ በ11 ኤ መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፉ ተገልጿል።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 ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምጽ ተሰማና አውሮፕላኑ ተከሰከሰ። ሁሉም ነገር በፍጥነት ሆነ ሲል መናገሩን ዘግበዋል። ቪሺቫሽ በአውሮፕላኑ መስኮት በኩል መቀመጡ ከአደጋው ህይወቱ እንዲተርፍ ምክንያት መሆኑን ተናግሯል። ከአውሮፕላኑ መከስከስ በኋላ ራሴን ስቼ ነበር፣ ነገር ግን ስነቃ የሞቱ ሰዎች አስክሬን አጠገቤ ነበር። የሞቱ ሰዎች አስክሬን ሳይ ተነስቼ ሮጥኩኝ ሲልም አክሏል። በአደጋው ሰውነቱ ላይ መጠነኛ ጉዳት ደርሶበት የነበረው ግለሰቡ ሰዎች ደርሰው ወዲያው ወደ ሆስፒታል እንደወሰዱትና ሕክምናውን እየተከታተለ እንደሚገኝ ተናግሯል። ግለሰቡ በእግሩ በደረቱና በአይኖቹ ላይ መጠነኛ ጉዳት እንደደረሰበት የኤኤንአይ ዘገባ አመልክቷል። በህንድ በተከሰተው የአውሮፕላን አደጋ እስካሁን የ204 ሰዎች አስክሬን የተገኘ ሲሆን ቀሪ ሰዎችን የመፈለግ ስራው ተጠናክሮ ቀጥሏል። በአውሮፕላኑ ውስጥ ከነበሩ 242 ሰዎች መካከል 217ቱ ጎልማሶችና 11 ሕጻናት እንደሚገኙበት ገለጸ ሲሆን 230 መንገደኞችና 12 የበረራ ሰራተኞች መሆናቸውን ዘገባዎች አመላክተዋል። ከነዚህም ውስጥ 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው ሰባት የፖርቹጋል እና አንድ የካናዳ ዜግነት ያላቸው ተሳፋሪዎች በአውሮፕላኑ ላይ ተሳፍረው እንደነበር አየር መንገዱ አስታውቋል።